ሰላም ውድና የተከበራችሁ ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ትላንትና እንግዲህ እንዳያችሁኝ ስደክም ነው የዋልኩት። ልብስ ሳጥብ ዋልኩኝ፣ ምናምን ነገር። አሁን እንደምታዩት እዚህ ጋ ትላንትና አጋጣሚ ልብሱን አጥቤ እንደጨረስኩኝ ማለት ነው፣ ይኸውላችሁ ተከምሯል እዚህ ጋ የሚያጣጥፈው ሰው አጥቼ ማለት ነው። ትላንትና እንግዲህ እንዳያችሁት ከሆነ ዝናብ ዘነበ ከሰዓት። ከዛ ልብሴ ሳይደርቅ ቀረ ማለት ነው። ከዛ በኋላ ልብሴን አስገባሁት። ዛሬ ሳሰጣ ሳደርቅ ምናምን ዋልኩኝ። ከዛ ደግሞ ከትላንትና ጀምሮ መብራት ሄዶብናል። እስካሁን መብራት የለንም። መብራት አልባ ሆነናል ማለት ነው። ጓደኞቼ ዛሬ አጠር ያለች መልእክት ለእናንተ ላስተላልፍ ፈልጌ ነው። ምን መሰላችሁ ጓደኞች ምልላችሁ ፈልጌ መሰላችሁ ጓደኞች፣ በቀደም ለታ ላይ በገብቼ ስለ አንዲት በሶሻል ሚዲያ የማቃት የዚያ አካባቢ ልጅ እኛ አካባቢ ላይ እንደዚህ ቤት እያሰራች ነው። በምታምነው ባመነች ወንድ ገንዘብ እየላከች ጥሩ ቤት አሰርታለች። ግቢውን ማሰርታለች። ሴልፊ ታንከሩም፣ ሮቶም ሰርቪስን ማሰርታ ምናምን ነገር። አሁን ደግሞ እቃዋን እያሟላች ነው። ወደ ሀገር ልትመጣ ምናምን ብዬ ነገርኳችሁ ልጅ ነበረች እና ዛሬ ቦይስ ላከችልኝ በዋትሳፕ ማለት ነው። እና ደግሞ ከዛ በድንጋጤ ደወልኩላት፣ እና የተፈጠረውን ነገር ስትነግረኝ አምና እያሰራችው ያለው ሰው አጋጣሚ ይታመምና ወደ አዲስ አበባ ይሄዳል። አምና ጥር አካባቢ ላይ ነው፣ ጥር ላይ ሄደ። ወደ ግንቦት አካባቢ ነው ወደ እዚህ ወደ እኛ የተመለሰው ማለት ነው እና ያንን ክፍተት በመጠቀም ቤቷን ዘረፏት ማለት ነው። ያው ቤቷን ስላችሁ የተሟላ እቃ ባይኖርም ግን ብዙ ነገሮች ነበሩ። እሱ ምንድን ነው አርባ አምስት ሺህ ብር የጨረሰ የኤሌክትሪክ ገመድ፣ የኤሌክትሪክ ገመድ ዝም ብሎ አይደለም፣ ይሄ ጠንካራው ማለት ነው፣ አራት ነጥብ ምናምን የሚባለው ነገር ሆኖ በጣም ጠንካራ፣ አሁን በጣም ተወዷልኝ። አንድ ሜትር ራሱ በጣም አይሆኗልኝ፣ እና በዛም በአምና የተገዛ ኤሌክትሪክ እንዳለ በተዘረጋበት እንዳለ ፈታተው ምናምን ወሰዱባት ወደ 45 ሺህ ብር ላይ ጨረሰው። ከዛ በተጨማሪ ደግሞ አንድ ቤት ሲሰራ በሲሚንቶ በሚሰራ ሰዓት ውሃ መጠጣት አለበት። ውሃ ለማጠጣት ተብሎ ወደ ሀያ አምስት ሜትር ጎማ የተገዛ ተገዝቶ ነበረ። ጎማውንም ዘረፏት እንደገና ቤቱ ጅምሰን ተሰርቶ ቀለም ተቀብቶ ነበር። የተረፈውን ጅምሰን የተረፈውን ቀለም በሙሉ ዘረፏት። ከዛ በተጨማሪ ደግሞ የምናመሰላችሁ ግርግዳውን ቀለም ጥቋቁር ቀለሞች ምናምን ተረጭተው ምናምን ብቻ ብዙ ነገር አበላሹባት ማለት ነው እና ሽ ሜሉዬ እኔ ጋር የደረሰው ነገር ለሌሎች እህቶቼ ትምህርት ስለሚሆን ከቦታው ጋር በመገኘት ያለውን ነገር ቪዲዮ ቀርጸሽ እያንዳንዱ ነገር ሼር አድርጌ ብላይ ነበረ። እኔ ደግሞ በመብራት ችግር ስልኬ በቂ ባትሪ ስለሌለው ወደዛ መሄድ አልቻልኩም ማለት ነው እና የእኔ ውድ ጓደኞች ምልላችሁ ፈልጌ መሰላችሁ ማለት ነው። እነዚህ እያሰራችሁ ያላችሁ ልጆች ካላችሁ በጣም ጥንቃቄ ማድረግ አለባችሁ። ክፍተትን በመጠቀም ሌባ ከሩቅ አይመጣም። በነገራችን ላይ የሚያቀው ያንን ቦታ ወይም ያንን ነገር የሚያቅ ሰው ነው። አሁን እዛ ጋር የወሰደ ያንን የዘረፋ ሰው እርግጠኛ ነኝ እሱ አዲስ አበባ መሄዱን አወቀ፣ ምቹ ሆነለት ማለት ነው። እና እንደዚህ ተደርጋ ተዘርፋለች። ኩዌት ሀገር የምትለፋ አንዲት ምስኪን እህቴ ናት። እና ለሌሎቹ ሼር አድርጊልኝ ለሁሉም ትምህርት ይሆናልኝ ምናምን ነገር ብላኛለች። እንደዚህ እያሰራችሁ ያላችሁ ልጆች ጥንቃቄ አድርጉ። ምናልባት እያሰራችሁ ያላችሁ እና መስኮት መስታወት ያልተገጠመ ወይም ደግሞ ተገጣጥሞ ራሱ አልቆ ያለ ዘበኛ ቤት እንዲያደር እንዳታደርጉ። ምክንያቱም ግዴታ ዘበኛ ያስፈ እናንተ ካልገባችሁበት ሌባይ አለ የሚያውቃችሁ ሰው ብቻ ነው ሊያጠቃችሁ የሚችል እንጂ ሌባ ከሩቅ አይመጣም። እናንተን ያጠና፣ እናንተን በደንብ ክፍተታችሁን የሚያውቅ ሰው ብቻ ነው ይህንን ነገር ሊያረግ የሚችለውና በተረፈ ይህን እንዳስተላልፍላት በጣም ስለፈለገች ነው። ጓደኞች፣ ከዚህ በተጨማሪ ብዙ ማለት ስለማልፈልግ ነው። በተቻላችሁ አቅም ጥንቃቄ አድርጉ። ሌባ ከሩቅ አይመጣም። እራሳችሁ እዛው አካባቢ ያለ ሰው ነው ሊዘርፋችሁ የሚችለው ና ይች እህቴ የአረብ ሀገር የምትለፋ ናት። እውነት ስንት ዓመቷ እየሰራች ያለች ናት እየላከ እያሰራ ና ነገ ደግሞ ቀዋን አሟልታ ለመምጣትና እዚህ ለማረፍ ነበር እቅዷ። ግን ያ ሁሉ ነገር አልተሳካላትም። አሁን እንደገና ለመብራት ደግሞ ከአርባ አምስት ነው በአምና የተገዛው አሁን ላይ ደግሞ በጣም ብዙ ብር ነው የሚያወጣባት ማለት ነው እና እንደዚህ አይነት ነገር ስለሚገጥም ጥንቃቄ እና ለሁሉም ትምህርት እንዲሆን እባክሽ አስተላልፊልኝ ስላለችኝ ነው። እና የኔ ጓደ አይዞሽ የኔ ቆንጆ ሁሉም ነገር ይስተካከላል። አብሽሪ። ምንም ማድረግ አይቻልም። ያው የአምና ዋጋ እና የዘንድሮ ዋጋ በጣም ልዩነት እንደሚኖረው አውቃለሁኝ፣ ግን ባለሽበት ጠንክረሽ ሰርተሽ እንደገና ይሄንን ለማስተካከል ሞክሪ። እንዲሁም ደግሞ ከዚህ በኋላ ያሰራሽው ያስተካከልሹ ቤት እንዴት ነው፣ አላስፈላጊ ነገር እንዳይደርስበት በተቻለሽ አቅም ሰው መቅጠር አለብሽ ብዬ ነው የማስበው። ሌሎቻችሁም ጥንቃቄ አድርጉ፣ እንደዚህ አይነት ነገር ማለት ነው እና የኔ ውድ ጓደኞች፣ እስኪ እንግዲህ መብራቱ እንዲመጣ ጸሎት አርግልን አልጉልን፣ ያስጠላል። እንጨት በእንጀራ በእንጨት ልንጋግር ነው፣ ዛሬ እንጨት ገዝተን በእንጨት ልንጋግር ነው። ምን